ስንት ልጅ አለሽ ሁለት ሁለት ወንድ ጎረምሳ ጽድት አድርጌን ያሳደኳቸው ብለስ ዩ ኤንድ ዮር ፋሚሊ ቴንኬን የፍቅር ኔክለስ ዋው ይህ በጣም ኤክስፔንሲቭ ነው መቤቴ ውድ ነው የተገዛልኝ ሉዊስ ብሉመን ይባላል ሉዊስ ብሉመን ይችና ይችናት ያለችኝ አንድና አንድ ቀሬ ሀብቴ በጣም ስለመወዳት አልሸጥኳትም አልሸጥም ብዬ ማርያምን አልሸጥም ብዬ። ስለ ራሴ ላውራላችሁ። ሚስት ነሽ ለምን ሀብት አልተካፈልሽም? ኖ የኔና ስውል በሀብቱ ሳይሆን ዝም ብሎ ጋብቻ ነው የነበረ። ልንገራችሁ፣ ጋብቻ እዚህ ሀገር ስትጋባ አንድ የሚካፈላለ ማትካፈለው ጋብቻ አለ። እኔ ሰውየው ሲጀመር ለልጆቹ ነው፣ ሀብቱም ያለውም ነገር በልጆቹ ነው ያረገው፣ የሆነ አክሲደንት ምናምን ቢያጋጥመው ልጆቹ እንዲጠቀሙ ብሎ ማለት ነው። እና ለዛ ነው በነፃ የተባረርኩት። በነፃ ነው መንግስት ያባረረኝ። ቤትሽ የግልሽ ነው የክራይ ረ ተከራይቼው ነው መንግስት ነው የሚከፍለው። አንድ ሺ ይሮ ጀርመን የምትኖሩ ሰዎች ስራ ፈልጉልኝ። ስራ ጣሁ እኔ እኮ ስራ መወዶ ስራ እኮ ስላላገኘሁ እኮ ነው ጋይስ። እኔ እንደዚህ ቤት ጠረጋ ምናምን እሰራለሁ ካገኘሁ። መቤቴ ችግር የለብኝም ስራ ነው እሱም፣ ዋናው ብሩ ነው ጽዳት ከጨረስኩ በኋላ ብር ይመጣል። ችግር የለውም። ሳልሞት ልጆቹ መስጠት ህግም አይፈቀድም። ፍርዬ ማለት እኔ እኮ ሲጀመር አባታቸውን ያሳደጋቸው እውነት እውነትማ፣ እናውራ እኔ የት ነበርኩኝ? እሱ ነው ቀጥ አድርጎ ያሳደጋቸው ምግብ ሰርቶ ትምህርት ቤት አድርሶ ኳስ ሜዳ ወስዶ ጥናት አስጠንቶ ሻወር አጥቦ፣ እኔ ምን አደርግ ነበረ? እኔ ጥፍሬን ተሰርቼ ከነሱ ጋር መዝናናት ነው። ልብሳቸውን አውልቄ ልብሳቸውን አዘንጬ መውጣት ነው። ሌላ ምን ሰራው? ሰውየው እኮ ይገባዋል እኮ ሐቁን የወሰደው እኮ መቤቴን፣ ሐቁን የወሰደው እኔ እናት ስለሆንኩኝ አሳበደኝ እንጂ ሐቅማ ሐቅ አለው እኮ። በሰው ሐቅማ ጥሩ አይደለም። ባልሽ ባልሽ ኢዳዝንት ማተር ፍሪ ዶክ ይዝ ማተር ልጆቹ እሱን ነው የሚወዱት ምን አሉ የት ነው መኖር የምትፈልጉት አለ ፍርድ ቤት ማለት ነው እንዴ ፓፓ ቤት ነው የምንኖረው ተባለ እንዴት ይባላሉ ፓፓ ቤት የየራሳችን ምኝታ ቤት አለን ማማ ቤት ግን አንድ ምኝታ ቤት ነው የምንተኘው አላሉም ህፃን እኮ ህፃን እኮ ነው እኮ ጋይዝ ያው ፓፓ ቤት ቤት አለን ፓፓ ጋ ነው የምንፈልገው ውሻ አላቸው እዛ ፑል አላቸው እዚህ ምን አላቸው እኔ ጋ ምን እሰጣቸዋለሁ? እ እዛም የፈለጉትን መጫወት ይችላሉ። የፈለጉትን መጫወት ማድረግ ይችላሉ። እኔ ግን ደሃ ነኝ፣ ፎቅ ላይ ነው የምኖረው። ወጥቶ የሚጫወቱበት ኳስ እንኳን የለም። ይቅርታ ጠይቄውና ታረቁ። አርግዟል። አረገዘኩ። አምስተኛ ወሩ ካረገዘ አሁን እርጉዝ ነው። ሌላ ግብቷል እኮ ጋዝ። መቼ መቼ ታያቸዋለሽ? አርብ አርብ ነው ማያቸው። አርብ አርብ አርብ ይሄዳለሁ በሁለት ሳምንት አንድ አርብ ይሄዳለሁ። ጋይስ ምን ነው ሳቃቸው? ማርያምን አርግዟል። ተዩ በቃ ሌላ ጨዋታ። አስረገዘ? አዎ አስረገዘ አስረገዘ። ወይኔ አርግዟል ያልኩት ኪንደር ሃይም። ማናባሽ ነው ኪንደር ሃይም? አንቺ እከካም ሸሌ ጥንብ የአንቺ ልጆች እንኳን ማደጎ ቤት አልገቡም። አይደለም የፍሬ ልጆች ከዘባስቲያን ሀም ኮን የወለድኩት። ትቀልጃለሽ እንዴ? መርጬ እኮ ነው አባታቸውን ያገባሁት። ብር አለው ወይ የለውም ብዬ አጣርቼ ለልጆቼ ይሆናል ወይ ብዬ እኮ አጣርቼ ነው ያገባሁት። ዝም ብሎ አዎ፣ ጀርመናዊ ነው፣ ወረቀት እንዲኖረኝ ዲፖርት እንዳያረጉኝ። ቢኮዝ እኔ ብዙ ፋውል ሰራ ነበር፣ ረባሽ ስለነበርኩኝ እዚህ ሀገር አያኖሩኝም ነበረ። ማርያምን እኔ ህግ በጣም ነው የምጥሰው እዚህ ሀገር ሁሌ። በቃ ሌላ ወሬ አውሪ ምን ችግር አለው? ባወራ ይሄ እኮ ዓለም ያውቀው ምስጢር የለኝም እኮ ምስጢር የለኝም እኮ ይሄ ዓለም ያወቀው ፀሐይ የሞቀው የተሰደብኩበት ጉዳይ